አድማጮች ለመሆኑ የጤናችሁ ነገር እንዴት ነው? በኢትዮጵያ የደም ግፊት ያለባቸው ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ስለመምጣቱ ይነገራል። ይህ ተላላፊ ያልሆነ የጤና ችግር ከወጣት እስከ አዋቂዎች ላይ እየተከሰተ ሲሆን አሳሳቢነቱም ከፍተኛ ሆኗል። የአኗኗር ዘይቤ፣ አመጋገብ፣ እንቅስቃሴ አለማድረግና ሌሎችም ለደም ግፊት ምክንያት ከሚባሉት ዋነኞቹ ናቸው። ጤናማ አኗኗር መከተል ራስን ከደም ግፊት ለመጠበቅና ለመቆጣጠር እንደሚያስችልም ባለሙያዎች ይናገራሉ። የደም ግፊት እንደ ልብ ህመምና እስትሮክ ሁሉ ከባድ የጤና ችግር መሆን ይነሳል። በዓለም አቀፍ ደረጃ ከ30 እስከ 79 ዓመት ዕድሜ ያላቸው 1.28 ቢሊዮን ጎልማሶች የደም ግፊት አለባቸው። አብዛኞቹ ወይም ሁለት ሶስተኛው ዝቅተኛና መካከለኛ ገቢ ባላቸው ሀገራት እንደሚኖሩ መረጃዎች ያሳያሉ። እንዲሁም የደም ግፊት በዓለም ዙሪያ ከሶስት ጎልማሶች አንድ ሰው እንደሚጎዳ ያሳያል። በሀገራችን ም በአዲስ አበባ ከተማ ከ አንድ መቶ ሰዎች 23 የሚሆኑ በከፍተኛ የደም ግፊት በሽታ እንደሚያዙ የአዲስ አበባ ከተማ አስተዳደር ጤና ቢሮ ማስታወቅ ይታወሳል። ከፍተኛ የደም ግፊት ለሞትና ለአካል ጉዳት ከሚያጋልጡ ምክንያቶችም አንዱ ነው። የዛሬው ጤናችን ጥንቅር ትኩረቱን እዚህ ላይ አድርጓል። በጉዳዩ ላይ ሙያዊ ማብሪያ እንዲሰጡን የልብ ስፔሻሊስት ሐኪም የሆኑትን ዶክተር አብዱ ሰመድ አደምን ጠይቀናል። ደም ግፊት ኖርማል ያው በተለምዶም ሰውም ደም ግፊት ብሎ ያውቀዋል። ኖርማል የደም ግፊት የምንለው እኛ ኖርማል ፕሬዠር አለ የሰው ልጅ ስንለካ ከዛ ቦታ በሚያልፍበት ጊዜ ሰውየውን ደም ግፊት አለው ሊባል ይችላል። ከኖርማል ቦታም ደግሞ ስወርድ ሰውዬ ደም መቀነሳ አለን እንላለን ማለት ነው። ያው ደም ግፊት ብዙ ምክንያቶች አሉት። እንደገና ደግሞ ከምክንያቱ ውጭም ሊሆን ይችላል ማለት ነው። ለምሳሌ ፕራይመሪ ወይም ደግሞ ኤሴንሻል ሃይፐርቴንሽን የምንለው ትልቁን ፐርሰንት የሚይዘው እሱ ነው ማለት ነው። ምክንያቱ ያልታወቀ ሁኔታ የሚመጣ ደም ግፊት እና ሌላኛው ደግሞ ሰከንደሪ ምክንያቶቹን ተከትሎ የሚመጣ የደም ግፊት ችግር ማለት ነው። በሽታውን ሊያመጡ የሚችሉ ነገሮች ብዙ ናቸው። አንደኛ ሰከንደሪ ያልነውን ብንወስድ ሰከንደሪው ለምሳሌ ሰውየው የኩላሊት ታማሚ ከሆነ ለደም ግፊት ችግር የመጋለጥ እድሉ ሰፊ ነው ማለት ነው። ሁለተኛ የሆርሞን ችግር ያለው ሰው ወይ ደግሞ እንቅርት አካባቢ ላይ ያለ ችግር ካለው ለዛ ተጋላጭ ይሆናል። ሶስተኛ ደግሞ አንዳንድ የሬናል አርትሪስት ነው እንላለን ወደ ኩላሊት የሚወስድ የደምደም ስር መዘጋት እነዚህ ነገሮች ያመጡታል ማለት ነው። አንድ ሰው የደም ግፊት በሽታ ሲይዘው ተያይዘው ከሚመጡ ተጓዳኝ ችግሮች መካከል አንዱ የልብ ህመም ነው ይላሉ። ደም ግፊት ስመጣ ከሚያመጣቸው ነገሮች ውስጥ አንድ የልብ ችግር ያመጣል። ሌላው ደግሞ ኩላሊት ላይ ሬናል ፌለር ሊያመጣ ይችላል ማለት ነው። ይህንን ኩላሊት ከስራ ውጪ የማድረግ አቅም አለው ማለት ነው። ሶስተኛ ደግሞ ስትሮክም ሊያመጣ ይችላል። ጭንቅላት ውስጥ የረጋ ደም ወይ ደግሞ የፈሰሰ ደም እንዲፈጠርም ሊያረግ ይችላል ማለት ነው። ሶስተኛ ደግሞ ፕሪፈራል አርተሪ ዲዚዝ ሊያመጣ ይችላል። የእግራችን የታችኛውን ክፍል የመመግቡ ደም ስሮችን የመዝጋት አቅምም አለው ማለት ነው። ብዙ ከመጣ ደግሞ አይነ ስውርም ሊያደርግ ይችላል ማለት ነው። ኤክሰርሳይዝ የመስራት የሰውነት እንቅስቃሴ ማድረግ ሀብትም የለም። እንደገና ደግሞ የላይፍ ስትረስ አለ የአኗና የኑሮ መክበድ፣ መጭነቅ ምናምን እነዚህ ነገሮች ኢንፑት አላቸው በዚህ ጊዜ ማለት ነው። እና ሰው ከቤት ከወጣ ቀጥታ መኪና ነው የሚሳፈረው ቢሮ ጋር ይደርሳል፣ ይወጣል። ከቢሮ ሲወጣ መኪና ይሳፈራል። እነዚህ ነገሮች ለዚህ ለደም ግፊት መብዛት፣ ለደም ግፊት መበራከት እና ድሮ ከተለመደው እድሜ ውጪ የመምጣት እድሉን ሰፋ አድርጎታል ማለት ነው። ከዶክተር አብዱ ሰመድ ጋር በነበረን ቆይታም ሊደረጉ ስለሚችሉ ህክምናዎችን አንስተዋል። አሁን ለምሳሌ ኖርማሉ 120 በ80 ነው የምንለው እኛ። ከዛ ደግሞ ከ130 እስከ 140 ያለው ፍሪ ሃይፐርቴንሽን እንላለን ሰውየው ለደም ግፊት ተጋላጭ ነው። ከዛ በኋላ ደግሞ ከ85 እስከ 90 ሰውየው ተጋላጭ ነው እንላለን ማለት ነው። 140 ከሞላ ደም ግፊት፣ 90 ከሞላ ደም ግፊት አለው ብለን እንመድባለን ማለት ነው። ስለዚህ ላይፍ ስታይል የሚባሉ ነገሮች አሉ። አንደኛ የአመጋገብ ሁኔታውን ማስተካከል አለበት፣ ወደ ስፖርት መምጣት አለበት፣ የሰውነት ኪሎ መቀነስ አለበት፣ ጨው የበዛባቸው ምግቦች መቀነስ አለበት። የእንስሳት ተዋጽኦም ደግሞ በተመጠነ መልክ መውተድ አለበት። የአልኮል የጫት አጠቃቀሙንም መቀነስ ወይ ደግሞ መቶ አለበት ማለት ነው። ስለዚህ ይሄ የመጀመሪያው ከዚህ ይሄ ነገር ተደርጎ ነገሩ ከዚህ የሚያልፍ ከሆነ ቀጥታ ወደ ህክምናው ይገባል ማለት ነው። በመጨረሻም ሰዎች በሽታው ከመከሰቱ በፊት የሰውነት እንቅስቃሴ እንዲሁም የአመጋገብ ስርዓታቸውን በማስተካከል የደም ግፊት እንዳይመጣ ማድረግ ይችላሉ ሲሉ ዶክተር አብዱሰመድ ተናግረዋል።